የተከበራችሁ የወራቤ ዩኒቨርሲቲ ምክትል ፕሬዝዳንቶች፣ የምክትል ፕሬዝዳንቶች ልዩ ረዳቶች፣ የፕሬዝዳንት ጽህፈት ቤት ኃላፊ፣ የሁማኒቲስ ኮሌጅ ዲን፣ መምህራን፣ ዲፓርትመንት ሄዶች፣ እንዲሁም ተማሪዎች እዚህ ቦታ ሆኜ ንግግር እንዳደርግ ስለጋብዛችሁ እጅግ በጣም አድርጌ አመሰግናለሁ። እንደሚታወቀው ጆርናሊዝምና ኮሚኒኬሽን በአግባቡ ስራ ላይ ከዋልንበት ሀገርን የሚያለማ፣ ሀገርን የሚያሳድግ፣ የሕብረተሰቡን የኑሮ ደረጃ የሚያሻሽል ነው የሚሆነው። ግን በተቃራኒ ስንጠቀም ደግሞ ሀገርን እስከ ማጥፋት የሚደርስ ነው የሚሆነውና እሱን መልእክት እዚህ ማስተላለፍ ስለፈለግኩ ነው የመጣውት። በዛ ስራ ያለፉ ሰዎች እየሰሩበት ይገኛሉ። ስለ ኮሚዩኒኬሽን እና ጆርናሊዝም የማያውቁ ሰዎችም አሁን ሶሻል ሚዲያው በጣም ቅርብ ስለሆነ እነሱም ያ ሚና እየተወጡ ናቸው ያሉት። በእነሱ በኩል ያለውን ልዩነት እያየን ያለ ነው። እኔ ምናልባት ለእናንተ አደራ ብለው አንድ ጋዜጠኛ ከወራቤ ዩኒቨርሲቲ የተመረቀ ጋዜጠኛ እሚያስብል የሚያስብል ልዩ ባህሪ እንዲኖራችሁ ይፈልጋለሁ። በምዘግቡት ነገር፣ በምታወሩት ነገር፣ ኮሚኒኬት በምታደርጉት ነገር ዩኒክ የሆነ ነገር እንዲኖራችሁ ይፈልጋለሁ። ያን ዩኒክ ነገር ደግሞ ማምጣት አሁን ካለው ተጨባጭ ሁኔታ ጋር ማድረግ የሚቻል ይመስለኛል። ብዙ ነገሮች እየተንሻፈፉ፣ ብዙ ነገሮች ባልሆነ መንገድ እየተዘገቡ ያለበት ሁኔታ ስላለ ያን ማስተካከል የምችሉ ከሆነ እናንተ ወታችሁ እውነታውን መሬት ላይ ያለውን ነገር የምታሳዩ ከሆነ እኔ ትለያላችሁ ብዬ አስባለሁ። ትልቁ የጎደል ነገር እሱ ስለሆነ የሆነ ቦታ ላይ የሆነ ነገር ተከሰተ ሲባል በአስር በሃያ በመቶ በሺህ እየተባዛ የሚናገርበት ዓለም ላይ ያለ ነው። ያን ነገር ማስቀረት አለባቸው አለባችሁ ብዬ አስባለሁ። አሶሲሽኑ የተቋቋመበት ምክንያት ያ ይመስለኛል። ሙያውን ስነ ግባር ያለው ሙያውን በአግባቡ የሚወጣ ባለሙያ ለማድረግ ከዩኒቨርሲቲ ጎን ለጎን አሶሴሽኑ አጋዥ ነው ብዬ አስባለሁ። ስለዚህ እንደው አደራ ብላችሁ ነገር ቢኖር በምዘግቡት ነገር ከየት መጣችሁ ሳትባሉ፣ የት ነው የተማሩ ሳትባሉ፣ በመሰራቸው ስራዎች፣ በምዘግቡት ነገር፣ ኮሚኒኬት በምታደርጉት ነገር ብቻ ሰው አይቶ እነዚህ ልጆች ይሄ ባለሙያ ከወራቤ ዩኒቨርሲቲ ተመረቀ እንዲባል ማድረግ አለባችሁ ብዬ አስባለሁ፣ ነው ያን ደግሞ ማምጣት ቀላል ነው ብዬ አስባለሁ። እውነተኛ ትክክለኛ የሆነ ነገር ላይ መስራት ሁሌም አሁን ሚስ ያደረግነው ነገር ስለሆን ያን ካደረጋችሁ ትለያላችሁ ብዬ አስባለሁ። የጆርናሊዝምና ጋዜጠኝነትን ሙያ ራስን ያዝ ማድረግ ይፈልጋል። ራስን ውስጥን ኢንትረስትን ያዝ አድርገን መሬት ላይ ያለውን ነገር መዘገብ ይፈልጋል ይሄ ብዙ ትግሎች አሉት ግን ማሸነፍ ግን አስፈላጊ ነው ብዬ አስባለሁ። የሆነ አካባቢ ለምሳሌ እኔ ጋዜጠኛ ውሆን እኔ አካባቢ ያለ ነገር ግን መዘገብ ያለበት ቢዘገብ ግን ምናልባት ደስ የማይል ነገር ከሆነ ይሄ ከጋዜጠኛ ሙያ የሚጠበቅ ነገር አለ ምክንያቱም እውነትን መዘገብ ነገር ለማሻሻል በጣም ስለሚያግዝ ማለት ነው ግን እየሸፋፈን ነው እያድበሰበስ ነው ምንሄድ ከሆነ ግን አስቸጋሪ ስለሚሆን፣ ስለዚህ ምንድነው አንደኛ፣ እውነት መዘግብ ያስፈልጋል ውሸትን አለመዘገብ፣ ሁለተኛ ማድበስበስ አያስፈልግም። ሐቁን መሬት ላይ ያለውን ነገር መናገር ነገን ለማሻገር ሀገር ለመገንባት የእናንተም የሙያ ሳቲስፋክሽን ታገኛላችሁ ብዬ ስለማስብ ማለት ነው።